እና ረጅም ጊዜ አብሯት የቆየም ጓደኛ ነበራት ከሱ ጋር። ከዛ ይዛ የመጣችውንም ገንዘብ እንትናንም ታስተምርበት ነበረ እድልንም ታ ብዙ ጉዳት አለ እንዳልኩሽ፣ ብዙ ተጎድታለች። እና ሰው መጉዳት እዚህም እኮ እንዲ በቃ አስቸግራን ነበረ። እዛ እንግዲ ሰላም አልሰጠች ማለት ነው። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ በውይታ ዋሳ ተገኝቻለው። ለምን ተገኘሽ ካላችሁኝም ያው ሰሞኑ የተፈጠረ ያለውን ነገር እያያችሁ ነው በኔ ቴም በኔ ድኔም በእኔም ዩቲዩብ ምናምን ነገር በተለያየ ነገር እና አክቲቭ በጣም በጣም ብዙ ሰዎችን እያስቸገረች ታገኝታለች እንግዲህ እግዚአብሔር ልቦና ይስጣትላለው ሲቀጥል ደግሞ በጣም በቃ ከነቴ ጋር ያላቸው ጥሎች ናም በጣም ከፍቷል እና ያ ነገር ደግሞ በጣም እያሳሰበኝ ሲመጣ ቢያንስ ከእናቴ ጋርም ያለውን ነገር ስንመክራትም ለማስረዳትም ስንሞክር ብዙ ነገሮች ልትረዳንም ልትሰማንም አልቻለችም። እስኪ ምንድን ነው የተለየ ነገር ማለት ምንድን ነው? ውስጧን እንደዚህ አይነት ነገር እንደዚህ ክፋት ወይም ደግሞ እንደዚህ እያደረጋት ያለው ነገር ምን ይሆን ብዬ በጣም ግራ ሲገባኝ፣ ያው አዋሳ ነው በፊት የምትኖረው ታውቃላችሁ። ፋምዚ ነው ያለው እና እድልም እዚህ እሷ ጋር ነበር የተወሰነ ጊዜ የኖሮች ነበረው ስለዚህ አዋሳ መጥቼ ቢያንስ ወንድሟን አግኝቼ ቤተሰብ አግኝቼ ያለውን ነገር ለማስረዳት ለእናተም ለማስረዳት ቢያንስ ምን እንደሆነ ውስጧ ምን አይነት ችግር እንደተፈጠረ ምን ይሄ እንደዚህ አይነት ነገር እያስደረጋት እንደሆነ ያለውን ነገር ለማጣራት አዋሳ መጥቻለሁ። እንግዲህ ውድ ቤተሰቦቻችን ዛሬ አጎቴን ጠርቼዋለሁ ማለት ነው፣ የሽቱን ወንድም አጎቴን ጠርቼዋለሁ። እንግዲህ እስኪ እሱ ሲመጣ ምን እንደሚለን ያለውን ነገር እንጠይቀዋለን። እሷ እንደዚህ እያደረጋት ያለውን ነገር ብዙ ነገሮችን ዛሬ ግልጽ አድርጌ ለናንተም፣ ለቤተሰቦቼ ማሳወቃለሁ። እስኪ የተለየ ነገር ይኖራል ብዬ አስባለሁ። ምክንያቱም ሰው አለ ምክንያት እንደዚህ አይነት ነገሮችን ሊያደርግም ሊበሳጭም ሰውን ሊጠላም አይችልም። በሰው ዘንድም እንደዚህ ጥሎችን ሊፈጥር አይችልም እና ውድ ቤተሰቦቻችን ዛሬ ያለውን ነገር ግልጽ አድርጌ ያሳያችኋለሁ ማለት ነው። አጎቴ ሲመጣ እንጀምራለን። እሱ ጋር ቤት ሄጄ ነበር። ቤት የለም። ያው ቤት ደግሞ እንደዚህ ለማውራት ለእናንተም እንዲህ ግልጽ ለማድረግ ቦታውን ማመቹ ይምሰላለሆነ ጫጫታ የሚኖራል ናምና ግሪን ቦታ መጥቼ፣ እንግዲህ እሱ ስራ ሄዶ ነበረ ከስራ እንዲመጣ አድርጌዋለሁ። እዚህ እንዲመጣ ቦታውን ነግሬዋለሁ። ያው እሱ ሲመጣ እንቀጥላለን። እስከዚያ ውድ ቤተሰቦቻችን አብሯችሁን ሆኑ ባይ ውድ ቤተሰቦቻችን አንጎቴ እየመጣ ነው እንግዲህ

እንዴት ነህ? ስራ አሪፍ ነው? ሰላም ናቸው? ይመስገን። አንተ ደህና ነህ? ስራ አሪፍ ነው? ሰላም ነው። ብታይ በጣም ጨንቆኝ የመጣሁት ሽቱ። እህት ያው አክስቴ ማለት ነው፣ ደህና ናት። ግን በቃ የሚገርምህ ነገር በጣም ብዙ ነገር ተፈጠረ። አጎቴ እዛ መታ ነበር፣ ያው ታውቃለህ፣ ስራ ምናምን። ተዛዋውራን የመጣችሁ ግን ያው እድልን ያው እሷ ጋር ብዙ ጊዜ ይኖራለች እና እዛ ሄዳ እድል ከኛ ጋርም ስራ ትሰራለች የሚባል በጣም መልካም ልጅ ነበር። ጎረቤታችን ነው ምናም ከኔ ጋር ነው አብሮ ሁላ ያደገው እና ከዛ ልጅ ጋር ስራ ዩቱብም ለመስራት እድልም ትወደው ነበር አይነት ነገር እና ጎቴ በቃ ነገሮችን ለማስረዳት ና ሞከርን፣ ግን ምንም አክስቴ ልትረዳም አልቻለችም። በጣም ብዙ ነገር ፈጥራለች እና እኔ በጣም ግራ ገባኝ። ማለት ያለውን ነገር እኔ በቃ ምንም ላስረዳቸውም፣ እሷንም ላስረዳት ከረን። ከእናቴ ጋርም በጣም ልናስረዳትም እንመክራትም ሞከርን፣ እንድትረጋጋ ምናምን፣ ግን ምንም አልቻልንም። በቃ እሷን ማረጋጋትና እንደዛ እያደረጋት ማለት በቃ ምንም ልትረጋጋ ያልቻለችበት ነገር ብታይ በቃ ወንድ ካየች ከነ እኔ ከእኔ ለራሱ ከወንድ ጋር ሆኜ ካየው ምናምን ካየች በጣም ነው የምትናደደው እና ምንድን ነው እንደዛ እያደረጋት ያለው ልትነግረን ሁላ አልቻለችም ፈቃደኛ አልሆነችም ጊዜ እኮ እንዲህ በቃ አስቸግራን ነበረ እዛም ገደ ሰላም አልሰጠች ማለት ነው። አዎ ምንም ሰላም ልሰጥ አልቻለችም። እሷም ለራሷ ሰላም አይደለችም ወይ፣ ለእኛም ሰላም አልሰጠች ወይ፣ ለልጅቷም ሰላም አልሰጠች። በዚያ ለኛም ግራ ገባን፣ በሷም ለመፍረድ አስቸጋሪ ነው። ነገሩ ትንሽ አሳለፈችው፣ ነገር ከባድ ነው። ያው አረብም ቆይታ የመጣችው እዛም በቆየች በጊዜ ትንሽ ቆይታ አልነበረ መሰለኝ። ከመጣች በኋላ ባሪያዎቿ ምስል ካረሉ የተቀያየረ ነበረ እና ረጅም ጊዜ አብሯት የቆየን ጓደኛ ነበራት ከእሱ ጋርም የሆነ ሰላም የሆነ ነበሩ። መሀል ላይ ምን እንደተፈጠረም በማናውቅ ነገር ተተዋጠሰ። ከዛ ጊዜ በኋላ ትንሽ ለወንድ ልጅ ያላት አመለካከት ተቀይሯል። ለወንድ ልጅ ቀና አይደለም አመለካከቷ፣ እና ትንሽ እዚህ አስቸግራ ነበረ እኔ ደግሞ እዛ እኮ የተስተካከለች ይመስሎኛል። ኧረ አጎቴ በጣም በእርግጥ እዛም ልጆች እያደረጉ ያሉት ነገር ስለ አንደኛ፣ እሷም ያው ትልቅ ናት፣ ግን እንደ ትልቅነቷ ማስረዳት ያለባቸውን ነገሮች ሲያስረዷትም ልትረዳ አልቻለችም። በጣም ይቴ የሚባል ልጅ ነበር፣ በጣም መልካም ነው እሱም እሱን ለማሳሰር ሞከረች እሷ ከእሷ ጋር እሱም በጣም ተጣላ። ከእኔ ጋር የሚባል ልጅ ነበረ ከእሱ ጋር ሁላ ተደባደበች ሁላ በቃ በፖሊስ ሁላ ሲያዘቻቸው እና በጣም በቃ እድልን ሁላ የማይሆን ነገር ውስጥ ከታታለች። በጣም እድል እየተጨነቀች ነው። እቤት ያው ታውቃለህ ከእናቴ በጣም ተጨንቃለች ምናምን ነገር እና በጣም ብዙ ሰዎችን እየበጠበጠች ነው። እኔ ከጭንቅላቴ በላይ ሲሆን ነው። ቢያንስ እስኪ ያለውን ነገር እዚህ መጥቼ አንተንም ሆነ ቤት ካለው እዚህ እኖራለች ምናምን ለዛ እስኪ እዚህ መጥቼ በቃ እንደዚህ እያደረጋት ያለው እንዲህ በቃ ምንም ነገሮችን ስታስረዳት ለራሱ ልትረዳ ምችል አይነሳው አይደለችም እና ምን እንደሆነች በቃ ምክንያቷን እስኪ ላጣራ ብዬ ነው ግራጋኛ ዋሳ ድረስ መጣዎች። እስቲ እኔም አሁን እንግዲህ መሀልም መጥቼ ጠይቃቸዋለሁ ብዬ እያሰብኩ ነበር። ያው ጊዜ አርጎ ምናልባት የሚሰጠኝም አይነት ነገር ከሆነ መጥቻ ለማውራት እሞክራለሁ። ደውዬ አናግራታለሁ ወይ የተወሰነ ጊዜ እዚህ መታ እስቲ ብቻ እኔ እንደው ከቻል ካጎቴ እንደው ከተሳካልህና እንትን ካልክ ያዘዋወረችውን ስራ ለራሱ ወደዚህ ብታስመጣ እኔ በጣም ደስ ነኝ። እንትያስም ከዛ ይልቅ እዚህ ይሻላታል ብዬ አስባለሁ። እና እናንተ ጋር እኛ ባለመበት በኛ ዙሪያ ብትሆን ለነገሩ ትንሽ የተሻለ ይሆናል ብዛ ሰበር ያለበት እንትን እስቲ እንግዲህ አይሁን፣ አመቻችቼ ለመምጣት እሞክራለሁ። ያለውን ነገር አወራታለሁ። ያው እንግዲህ እስከዛ እናንተም ምን ይደረጋል። አክስታለች እሱማ አክስት ናት። እኔም እኮ ያንን በማሰብ በጣም ለመረዳት ሞከርን። ታያልናት፣ በቃ ነገሮችን ታያልናት። እና እኔ በቃ እንደዛ ወንድ ስታይም ብቻ ሁላ የምታደርጋቸው ነገሮች በቃ ሴራዎቿ እኔ ከየት እንደሚመጣላት ለራሱ ነው ግራን የሚገባኝ፣ አጎቴ የምታደርጋቸው ነገሮች ሁላ እኔ በቃ ልበልክ። ያደረገችውን ነገር ለማውራት ለራሱ እኔ ይከብደኛል ግን እስኪ እኔ ማክስ አይደለች ያው ስጋ አይደለች። ስለዚህ ከእነሱ ጋር ተደርቤ ባደረገችው ነገር እሷን ከመጥላት ይልቅ እዚህ ሐዋሳም መጥቼ በቃ ነገሮችን ለመረዳት እስኪ እዚህን ካሳለፈችው ነገር ያው ሁሉን ነገር ግልጽ አድጋ አትናገርም። ድብቅም ነገር ማለት አረብ እንደሄደች ምና ምን ነግራናለች። በእርግጥ ግን በጣም ድብቅ ናት። ቀኔ አንተ በደንብ ከእድሜሽ በላይ አሪፍ አስበሻል። ጥሩ ያሰብሽው ነገር አሪፍ አስበሽ እዚህ መተሽ እንዲህ ማድረግሽ ጥሩ ነገር ነው። ካሰብኩት በላይ አድርገሽ ያላንችላች ደስ ይላል። በቃ ስ ሳም አሁን ያው ያሳለፈችው ነገር እንዳልኩሽ ትንሽ ከባድ ነው። ልጁ ጋርም አሪፍ ነገር ነበራቸው። ለልጁ አሪፍ ቦታ ነበራቸው። ልጁን ለሳ የምናየው እኛ እንግዲህ ጥሩ ነገር እንደነበራቸው ነበረ። አሪፍ ትዳር ነበራቸው። በመሀል ምን እንደተፈጠረ ግልጽ ባልሆነ መልክ ነው እሱን ትቷት የጠፋ ይቻለው። አረብ ሀገር የነበራት ህይወት ሲደመር ይሄኛው ብቻ ብዙ ነገሮች ሆነ መሰቃቅሎባታል። ያው ትንሽ ደህና አደለችም። አመለካከቷም የተቀየረው በዛ በዛ ምክንያት ነው። ከዛን ጊዜ ጀምሮ ለወንድ ልጅ የነበራት ቦታ አሪፍ አደለም ምናምን ነገር ስ ቆይ ልጁ እንደው ምን ያክል ቢጎዳት ነው? አጎዴ ምን ያክል ኖረዋል? ከሱ ጋር ቆይተዋል? ትንሽ ቆይተዋል። ያላቂ ልክ ከአረብ እንደመጣች ነው ወይስ አብሮ የሆነች? እኔ እኮ ግራ ገባ። አዎ ከአረብ ከመጣች በኋላ እዛም እያሉ ያወሩ ነበር መሰለኝ። ቤት ይመጣል ምናምን። ከኛ ጋር እሱ የነበረው ነገር አሪፍ ነበረ። ምን እንደተፈጠረ ግን ያው ግልጽ አይሆነልኝ ለኛ ምስሉ ብቻ በዛ መሀል ሰዎች የአረብ ሀገሩን ተጽዕኖ፣ ብዙ ጊዜ የአረብ ሀገር የሚኖሩ ሰዎች እንደሚመቻውት መተሳሰባቸውን ምናምን፣ ቁጣ፣ ኃይለኝነት ምናምን ይታይባቸው። አንደኛ እሱን ከዛ ጀምራት ነገር ነው። እዛ እንዴት እንደሆነ አላቅም። እዛ ቢያንስ ተሻሽላ ተለውጣ ያለችም የመሰለኝ፣ እስካሁን ምንም ነገር ሰምቼ ስለማላቅ፣ አሁን አንቺነሽ ነተች የተፈጠረውን ነገር ልትነግኝታል። ዚኒያል እንደደረሰችም አላወኩም ነበረ ለሁለት ሲታወሪ ኝም እ በዚህ አልመስለኝ ኖርማል ለመጠየቅ ምናምን መጠየቅ ነበር የመሰለው። እኔ ያው እዛም በጣም ከባድ ነገር ስለተፈጠረ በስልክም ላወራት ሞክሬ ነበር። ያው አንተ ስራት በጣም ይህ የሚፈላ የሚያደርግ ማታ የሚያስገውልቅ ደግሞ ስለምትሰኛ ከዚህ ይልቅ ለቤተሰቦችም ያው ፋሚሊ በጣም ተጠንቋለ። እዛም ነው ዛሬ ካሜራ ይዤ እንደዚህ እንድናወራ ያደረኩት ምክንያቱም በይ በሚዲያ ደረጃ ነው ወጥቶ የእሷ ነገር፣ ያው እድልም ሚዲያ ነገር ነው ለመስራት እያሰበች የነበረው ያው የታቀለቅን የምንሰራውን ነገር ዩቱብ እሰራለው ምናምን እና ቤተሰቦቻችን በጣም ተጨንቀዋል። እና በጣም በቃ እኔ ከጭንቅላቴ በላይ ሲሆን ነው እዚህ መጥቼ አንተንም በግልጽ ለቤተሰቦችም ያለውን ነገር፣ ምክንያቱም ሚዲያ ላይ ያሉት በጣም ተጨንቀዋል። በጣም ነው በቃ በሰው ዘንድ ሁላ ተጠልታለች። እኔ መጠላቷ የሚገርም ነገር ከምታደርገው አን ትክክለኛ ነገር ነው። ሰው ሊጠላት የሚችል ነገር ነው የምታደርገው። ሰውን ማስደብደብ፣ በዚያ ላይ ማሳሰር፣ በዚያ ላይ የልጆቹን እናት መስደብ፣ በተለያየ ነገር ማለት ነው የመጣሁት ምክንያት በቃ እሷ ዲቴል እንደዚህ ያንገበገባት እንዲህ ሰውን እያሰቃየች እሷም እየተሰቃይ ሰላም እኮ የላትም፣ ቤት ውስጥ ሰላም የላትም። ወይ እንደዛ አድርጋ ወይም ልጅቷን ለያይታ ምናምን እኮ እሷ ወይ እንደዛ ስትሆን ሰላም የሚሰጣት አይነት ነገር ቢሆን ጥሩ ነው። ማታ አትተኛም። ቤት ውስጥ እኛ ጋር ጭንቀት ነው። እኔ እኮ አንዳንዴ ሁላ ወይ ባልመጣችሁላ ብዬ ያልኩበት ቀን አላጎቴ ምር እንደዛ ክስትክን ሰው መጥላት ማለት የሚከብድ ነገር ነው። ያንን ነገር ቢያንስ ትንሽ እስኪ ከነሱ አሁን ቢያንስ ችግሯን ካወቅኩኝ ነገሮችን ካወቅኩኝ እዚህ ሐዋሳ መጥቼ ያው ከአንተ ጋርም ካወራው ቤትም ያው ማዘርንም እናቷንም ካናገርኩኝ አያቴ እስኪ ያለውን ነገር ካግባባውኝ እስኪ ሄጄ እሷንም ከልጆቹ ጋር ቢያንስ ያለውን ነገር እሷንም ለማስማማት ወደዚህ መምጣት የምትችልበትን አጋጣሚዎች ፈጥረት ወይ መታዝ ብትረጋጋ ይቻላል ብዬ ማሰብኩኝ እና እኔ ሀሳብሽ ገብቶኛል እንደ አክስስት ተጠንቀሽ ነው። ይገባኛል። ስማ ያው እቤትም የነበራት ነገር ትንሽ ጥሩ አይደለም። ከኛ ጋርም ሰላም የላት። ያው ልጁ ትቷት ሄደ በኋላ ከዛ የዛ የመጣችውንም ገንዘብ እንትናንም ታስተምርበት ነበረ እድልንም ታስተምርባት ነበረ እድልም አናንተ የመጣችበት ምክንያት ያው ገንዘቧን ይዞ እንደመጥፋት ነገር ራስ ጨርሷታል። ለራሷም አላማዋን ማሳካት ቻለች። ዜማል ተማሪዎች የሆኑ የመማሪዎች ጭቅጭቅ ነበሯት። ወደ ቢዝነስም እንዳትገባ ገንዘቧን እንትን ብሏል። ከዛ በኋላ በቃ ቤት ከኛ ጋር ራሱ የነበራት ነገር ትንሽ ጥሩ አይደለም። ብዙ ጊዜ ጭቅጭቅ ነው። የምታደርጋቸው ነገሮች ትክክል ያልሆኑ ነው። እዛ ከመጣች በኋላ ብቻ የመጣ ነገር አይደለም። እዚህም እያለች የነበረ ነገር ነው፣ ግን አሁን ጭራሽ የባሰ መጣ የገነን የመጣ ይመስለኛል። ጉዳዩ እናንተ ጋር ከመጣ በኋላ ሰዎችን በዚህኒያል ደረጃ ማጋጨት ተገቢ ነው ብዬ አላስብም። ምክንያቱም የፈለገ የተጎዳችው ጉዳት ቢኖር ያን ጉዳቷ ሌላ ሰው ላይ መፍጠር የለባት፣ እንዲህ አስባለሁ። አሁን እሷ ላይም መስራት ያለብን ይመስለኛል። አንቺን እንግዲህ ይሄ ጉዳይ አሳስቦሽ ነው የመጣሽው። ስለዚህ ምን ማድረግ እንዳለብንም እንዴት አድርገን እሷን እንለውጣት አለ የሚለውንም እንነጋገራለን ት ብለን ቤት ካሉት ሚጠሩት ጋር ተሰብስበን ለማውራት እንሞክራለን። እሷንም ወይ ወደዚህ እንድትመጣ ወይ እኛ መተን ዛ እሷ ጋር ለማውራት ያለውን ነገር እናስተካክላለን። ከስራው ጋር ይመችን ብቻ እናውራለን። ያው አሁን አንድ ልልሽ የምችለው ነገር እሷ ብዙ ጉዳት አለ እንዳልኩሽ ብዙ ተጎድታለች። እና ሰው መጉዳት አለባት ለማለት ሳይሆን ምናልባት ያ ጫና ጭቅላቷ ላይ የፈጠረው ማይሆን ነገር ማይሆን አስተሳሰባለ ከወንድ ጋር ጭራሽ ጭራሽ ሌላ አይደለም። ይህን ከኛ ጋር እኛ እንኳን ወንድሞቿ ሆነን ወንድ በመሆናችን ምክንያት ለየት ያለ ጥላቻ አሳድራለች ለእኛ ራሱ ማለት ነው እንደ ወንድም ሳይሆን በቃ ወንድ በመሆናቸው ምክንያት ማለት ነው። ለወንዶች ያላት አመለካከት ያን ያህል የቀየረው ልጁ እውነት ሊኖራት ይችላል። ሜይ ቢ ለፍታ አረብ ሀገር ረጅም ጊዜ ለፍታን የመጣቸው እዛ የሚኖራቸው ግልጽ ነው። ተሰቃይቱም ያመጡት ገንዘብ ነው። ያን ገንዘብ ደግሞ ባላሰበች መልኩ ጠፍቶ ስታየው ውስጡ ይህም ሳለ ግን በዚህ ደረጃ ሰውን መጉዳት ያለባት፣ አይመስለኝም። ይህ ነገር ቢያበቃ የተሻለ ነው ብዬ አስባለሁ። መፍትሄ እንፈልግለታለን። እንደዚህ መሆን የለበትም። እኔም አያቴንም እንደደረስኩኝ በጣም ነገሩ እንግዲህ አሳሳቢ ጠዋት ነው የመጣሁት በጠዋት እና ነገሩ አሳሳቢ በነበረ ስለነበረ በቃ እንደመጣሁ ነው አንተን ጋር የደወልኩት። ያው ስራ ስለነበር ቤትም ያሉ ልጆችም ምናምን ትንሽም ስላለ የሚያክል ለቤተሰቦችን ግልጽ አድርጎ ለማውራት አይመችም። ለዛም ነው እዚህ ጋር የቀጠርኩ ቤት አርፌ ና እንደገባ ሁላ አያቴን አናግሪያት ነበረ እና በጣም አያቴ ሳናግራት በጣም ብዙ ነገር እንደተፈጠረ ነው የነገረችኝ። ብዙ እውነት ለመናገር ብሯኑ ላይ ይዞ እንደጠፋ አይነት ነገር ነው የተወራው እና ብሯኑ ላይ ይዞ ጠፍቶ፣ እድልም እዚህ እየተማረች ነበረ፣ አውቷ ነበረች እያስተመረች ነበረው እና እድል እናተጋር ሁላ እንድትመጣ የሆነበት ምክንያት በእርግጥ ልጁም ብሯን ይዞባት ጠፍቶ፣ አክስቴ በጣም ችግር ውስጥ እንደነበረች እና ሁላ ታይካትሪስት እያያት ሁላ ነበር አለች። ማለቴና አዎ በጣም ከባድ ነገር ውስጥ ነበረች። በጣም ጅብርት ውስጥ ነበረች። ምክንያቱም ሰው ለነገሩ ላትሆን እንዴት ትችላለ? አይደል አንኮቴ እዛ ሰርሰክ የመጣህበትን ብር መወሰድ እዚህ እህቷን ልታስተምር እንግዲህ እህቷን ልታስተምር እየሞከረች ያለችውን ተስፋዋን አሳጥቷል። አንዳንዴም እክልኛ ጋር መታ እሷን ልታያት በመጣችበት ነው ይሄ ነገር የተፈጠረውና ጓደኛ ስትል ይመስለኛል እሷ ጋር ይሄ ያለው ተጽዕኖ። ድጋሚ ደግሞ ያቺ ልጅ ትምህርቷን እንዳያስተጋጉል በሚል አስባል ሊሆን ይችላል። ጓደኛ ጓደኛ እንግዲህ ወዳዋለች። በእርግጥ ልጁ ልጁም ያው ይሄን ያህል እንትን አልነበረም፣ ግን በጣም ጓደኛ ሞች ናቸው። ልጁ በጣም መልካም ልጅ ነው፣ ይገርምት፣ በጣም መልካም ልጅ ነው። አብሮኝ ነው ያደገው፣ ያው ጎረቤት ነን እና ከእሱ ጋርም አብረን ስራ ለመስራትም ዩቱብም ያው ሚዲያ ላይ የምትንቀሳቀሰው ነገር አክት ላይ ምናምን ነገር አሪፍ ናት። እና አብሮ ከልጁ ጋርም ጓደኛ ሆነው እየሰሩ ነበረ፣ በእርግጥ እና ያንን ነገር ልትቀበለው አልቻለችም። ማክስ የገባክ በዛ ነገር ነው ተነስታ ያንን ሁላ ሰዎች እሱንም ቤተሰቦቹ ጋርም ልታሳስረው ሁላ ሞክራለች እና ጋባ እና ያለው ነገር እዚህ ከተፈጠረው አንጻር ነው። እዚህ ከተፈጠረው አንጻር አያቴ ቅድም በጣም እየነገረችኝ ነበር። አላዛ አሁን እኮ የውጭ ሰው ላይ መሆኑ ትንሽ እዛ ከባድ ነው። እዚህ ያለች ቢያንስ የቤት ሰው ነበረ ስትረብሽ የነበረ ነገሮቿም፣ ቁጣዋ ምናምን፣ አይለኝነቷም የቤት ሰው ላይ ነበረ። እንደዚህ ግን ወጥተው የውጭ ሰው ላይ እንትን ማለት ከጀመረች ትንሽ አስቸጋሪ ሁኔታ ውስጥ የገባች ይመስለኛል በጣም እና እኔ አሁን እንደው ከቻልክ ካጎቴ ነገሮችን አስተካክለን አንተም ያው ስራ አይመችህም፣ በእርግጥ ግን እዚህ ያለው የስራዋን እድል ያው አንተ አሪፍ ቦታም እንሰራለን የምትሰራው ነገርም ያው ስለምትሯሯጥ ከሰው ጋርም ስለምትግባባ ስራዋን እንደው ወደዚያ አድርገህ እሷ ወደዚ ብትመጣ ብዬ አስባለሁ። ከቻልክ ነው ወይ ካልሆነም፣ አያቴም ወይም የሆነ አንድ ሰው ብቻ ሄዶ ጸባያውን በደምብ በደንብ ታውቁታላችሁ እያብራችሁን ትንሽ ጊዜ ስለቆያችሁ ሄዳችሁ ነገር የመጣው

እሷ ፈቃደኛ ትሆናለች የሚለውን እዛ የደብ ማውራት አለብን። እሷ ማግኘት አለብን ወይ እሷ መታዚ እሷ ማውራት አለብን። ያው ከአንተ ጋር ትንሽም ስለምትቀራረብ ትሰማ ከሚች ትቀራረባላችሁ። ያው ብዙውን ነገር አረብም ሄዳ ስትመጣ አንተን ነው ያማከረች የነበረው ምናምን ነገር። ለዛም ነው አንተ ትንሽ ያው ከእሷ ጋር ወጣትም ስለሆንክ ምናምን ያው ትግባባላችሁ። ለዛ ለዛ ነው ያንተን እንድትሄዱ እንደዚህ ለመጠየቅ ነው የፈለግኩት። ችግር የለም። ያሳስበኝ አሁን እንዳልኩሽ ምናልባት አንቺ ከነገርሽን ነገር አንፃን ምናልባት ለመመለስ ትንሽ የሚያስቸግር ይመስለኛል። ከባድ ነው ምትለኝ ብላ ለመመለስ የምናወራትን የምናገራትን ነገር ለመቀበል ትንሽ ያለችበት ሁኔታ ከባድ ይመስለኛል። ሆኖም ግን በተሻለኛ ምቀም እኔ ማድረግ የምችለውን ነገር እንዳለን እናደርጋለን። ከአንቺ ጋም ያለውን ነገር የተነጋገርን ያው በቅርብ ያለሽው ከሷ አንቺ ስለሆን እስኪመጣም ድረስ ያለውን ነገር ከአንቺ ጋር የተከታተልኩ እናወራታለን። እዚህም ስራ የተባለውን ነገር እስከዚያ የተንቀሳቀስኩ አይላታለን ምናምን ነገር ለማስተካከል ይስተካከላል ብዬ አስባለሁ። ማድረግ በምንችለው መልኩ እሷን ለመመለስ እንሞክራለን። አንቺን ደግሞ የመረጥሽ መንገድ ያሰብሽው ሀሳብ ከመችቶኛል መተሽልም ስላወራችን እኔ ልጅ ነሽ ብዬ ነው አሁንም ድረስ ማስበው። እናንተ አድርጋቸው እርሳችሁ። እንግዲህ እንደ ቁም ነገር ለማውራት ጠቅተሻል። እሷም እንግዲህ እድሜዋን መከተል አልቻለችም። እስቲ የሆነውን ነገር አብረን የምናየው ይመስለኛል። ተስተካከለ ነገር ይኖራል ብዬ አስባለሁ ይኖራል፣ እንግዲህ ተስፋ እናደርጋለን። ውድ ቤተሰቦቻችን ያለውን ነገር ያው እዚህ መጥቼ ለእናንተ ያው በሚዲያ መናገር የማንችለው ነገርም ይተፈቷል። ያው እሱን ነገር ደግሞ ያው በቤተሰብ ዙሪያ ዛሬ ከአያቴ ጋርም ከአጎቴ ጋርም እንግዲህ ለእናንተ ደግሞ ይህንን ያክል ግልጽ አድርገን ከተናገርን አጎቴን አንብቼ ለእናንተ ይህን ያክል ከተናገርች ደግሞ የቀረውን ከቤተሰብ ጋር የምንወያየውን መወያየት ያለብንን መፍታት ያለብንን ደግሞ ከአጎቶቼ ጋርም ከአያቴ ጋርም አውርቼ መፍታት በምችለው አቅም ነገሮች ሰላም እንዲሆኑ አደርጋለሁ ማለት ነው። እንግዲህ አዋሳ መጥቼ አጎቴን አግኝቻለሁ። ዛሬ ነው ያያችሁት። እያስባለሁ እዚህ ቤተሰቦቻችን እንግዲህ ሄደን ሰላም እስከመፈጠርና ከነሱ ጋር ማታረቅ እስከምችል ያክል እጥራለሁ። እዚህ ቤተሰቦቻችን አብሮነታችን አይለይ እንላለሁ። ሰላም ቆዩ።